ሰላም ሰላም፣ ውድ የሰኒዘ ሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ለዛሬ ወደ አዘጋጅ ያለሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ። ውድ ተመልካቾቻችን፣ በዛሬ ዕለት ደግሞ የባልና ሚስት ህይወት መልሞን አለበት በሚል ዙሪያ ከመጽሐፍ ቅዱስ እያወጣን እንመለከታለን። የባልና ሚስት ህይወት አንደኛ ፍቅርና መከባበር ሊኖረው ይገባል። ፍቅር የክርስትና ህይወት መሰረት እንደሆነ ሁሉ በትዳር ውስጥም ወሳኝ ነው ሐዋርያው ጳውሎስ በኤፌሶን መልእክቱ ላይ እንዲህ ይላል እናንተ ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት እንዲሁ ሚስቶቻችሁ ውደዱ እርሱም በቃሉ አጥቦ በውሃት መታጠቢያ ቀድሶ እንዲያቀርባት ስለ እርሷ ራሱን አሳልፎ ሰጠ ክርስትና እድፈት ወይም መጨማደድ ወይም እንዲህ ያለ ነገር የሌለባት የቅድስት ያለ ነውር ትሆን ዘንድ እንዲሁ ባሎች ደግሞ የገዛ ሚስቶቻችሁን እንደ ገዛ ስጋችሁ ሊወዷቸው ይገባል ሚስቱን የሚወድ ራሱን ይወዳል ብሎ በኤፌሶን ምዕራፍ 5 ከቁጥር 25 እስከ 28 ድረስ ይናገራል። ይህ ጥቅስ የባልን ኃላፊነት በግልጽ ያስቀምጣል። ክርስቶስ ቤተ ክርስቲያንን በሙሉ ልቦና በሙሉ ኃይሉ እንደወደደ ሁሉ ባልም ሚስቱን ያንኑ ያህል መውደድ አለበት። ይህ ፍቅር መሥዋዕትነትን የሚጠይቅና ለሚስት ጥቅም ቅድሚያ የሚሰጥ መሆን ይገባዋል። ሚስትም በበኩላ ባሏን ልትፈራና ልታከብር ይገባታል። ሚስቶች ወይ ለባሎቻችሁ እንደ ጌታ እንድትገዙ ብሎ ኤፌሶን ምዕራፍ 5 ቁጥር 22 ላይ የሚለው ቃል የፍቅርና የመከባበር አካል ነው። ይህ ማለት ባልን በሐሳቡና በውሳኔው መደገፍ ማክበር ማለት ነው። ለምሳሌ አብርሃምና ሳራ በመጽሐፍ ቅዱስ ውስጥ እንደ አንድ ታማኝ ባልና ሚስት የሚጠቀሱ ናቸው። ምንም እንኳን ፈተናዎች ቢበዛባቸው፣ አንደኛው ፈተናቸው ለምሳሌ ልጅ አለመውለድ ነበር፣ እርስ በርሳቸው ያላቸው ፍቅርና መተሳሰብ የጸና ነበር። አብርሃምም ለሳራ ያለው ክብርና ሳራ ለአብርሃም የነበራት ታዛዥነት ለትዳራቸው ስኬት አስተዋጽኦ አድርጓል። ሌላኛው ከመጽሐፍ ቅዱስ አንጻር የባልና ሚስት ሕይወት አንድነት ሊኖረው ይገባል። የጋብቻ አላማ ዓላማ አንዱ ባልና ሚስት አንድ አካል እንዲሆኑ ነው። ኢየሱስ ክርስቶስ ራሱ እንዲህ ብሏል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ ብሎ ማቴዎስ ምዕራፍ 19 ቁጥር 5 ላይ ይናገራል። ይህ አንድነት በአካል ብቻ ሳይሆን በሐሳብ በስሜትና በመንፈስም ጭምር ነው። ባልና ሚስት የጋራ ግቦች፣ የጋራ እሴቶች፣ የጋራ እምነት ሊኖራቸው ይገባል። በሕይወታቸው ውስጥ በሚያጋጥማቸው ነገሮች ሁሉ በአንድነት መከባበርንና መወሰን ይኖርባቸዋል። ለምሳሌ አዳምና ሔዋን የመጀመሪያዎቹ ባልና ሚስት ሲሆኑ እግዚአብሔር አንድ ሥጋ እንዲሆኑ ፈጥሯቸዋል። ምንም እንኳን በኃጢአት ምክንያት በመካከላቸው መለያት ቢፈጠርም የእግዚአብሔር የመጀመሪያ እቅድ ባልና ሚስት በፍጹም አንድነት እንዲኖሩ ነበር። ሌላኛው ከመጽሐፍ ቅዱስ አንጻር የባልና ሚስት ህይወት ታማኝነት ሊኖረው ይገባል። ጋብቻ በታማኝነት ላይ የተመሰረተ ነው። መጽሐፍ ቅዱስ ዝሙትን አጥብቆ ያወግዛል። ጋብቻ በሁሉ ዘንድ ክቡር መኝታውም ንጹህ ይሁን፣ አመንዘረኞችና ሴሰኞች ግን እግዚአብሔርን ይፈርዳቸዋል ብሎ ዕብራውያን ምዕራፍ 13 ቁጥር 4 ላይ ይናገራል። ባል ሆይ ባልም ሆነ ሚስት ከጋብቻ ውጪ ከማንኛውም አይነት የፆታ ግንኙነት መራቅ አለባቸው። ታማኝነት የትዳርን ጽናትና የባልና ሚስትን እርስ በርስ ያላቸው መተማመን ያጠናክራል። ለምሳሌ ዮሴፍና ፍጢፋራ ሚስት በመጽሐፍ ቅዱስ ውስጥ የታማኝነት ፈተና በጽናት እንዴት ማለፍ እንደሚቻል የሚያሳይ ጥሩ ምሳሌ ናቸው። ምንም እንኳን ፍጢፋራ ሚስት ብትፈትነውም ዮሴፍ ለእሷም ሆነ ለባለቤቷ ታማኝ ሆኖ ጸንቷል። ሌላኛው የጋራ እምነትና መንፈሳዊ እድገት ሊኖራቸው ይገባል። የባልና ሚስት ህይወት ከመጽሐፍ ቅዱስ አንጻር፣ ሌላኛው የጋራ እምነትና መንፈሳዊ እድገት ሊኖራቸው ይገባል። በእምነት አንድነት ያለው ትዳር እጅግ የተባረከ ነው ሐዋርያው ጳውሎስ አማኞች ከማያምኑ ጋር እንዳይጣመሩ ይመክራል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ የጋራ እምነት ባልና ሚስት አብረው እንዲጸልዩ የቤተ ክርስቲያን ስርዓቶች እንዲፈጽሙና እርስ በርሳቸው መንፈሳዊ ህይወታቸው እንዲበረታቱ ያደርጋል ለምሳሌ አቂላና ፍርስቅላ በመጽሐፍ ቅዱስ ውስጥ አብረው ወንጌልን በማገልገልና ሌሎችን በማስተማር የተጉ የባልና ሚስት ምሳሌዎች ናቸው የሐዋርያ ሥራ ምዕራፍ 18 ላይ የጋራ እምነታቸውና አገልግሎታቸው ትዳራቸውን አጠንክሮታል። ሌላኛው ከመጽሐፍ ቅዱስ አንጻር የባልና ሚስት ህይወት ልጆችን በእምነት ማሳደግ ላይ የተመሰረተ ነው። እግዚአብሔርና ባልና ሚስትን ልጆችን እንዲያወልዱና በእርሱ ፍርሃት እንዲያሳድጉ ያዛል። እነሆ የጌታ ስጦታ የሆኑ ልጆች የሆድ ፍሬም ዋጋ ነው። መዝሙር 127 ቁጥር 3 ላይ እናንተም አባቶቹ ልጆቻችሁን በጌታ ትምህርትና ምክር አሳድጓቸው እንጂ አታስቆጧቸው ብሎ የኤፌሶ ምዕራፍ 6 ቁጥር 4 ላይም ይናገራል። ወላጆች ለልጆቻቸው መንፈሳዊ አስተዳደግ ኃላፊነት አለባቸው። በጸሎት በመጽሐፍ ቅዱስ ትምህርትና በቤተ ክርስቲያን ተሳትፎ ልጆቻቸውን በእምነት ማሳደግ የእነርሱ ዋነኛ ተግባራቸው ነው። ለምሳሌ ጢሞቴዎስ በእናቱ በኤውኔቄና በአያቱ በሉዊድ አማካኝነት ከህፃንነት ጀምሮ ቅዱሳት መጽሐፍትን እንደተማረ ሐዋርያው ጳውሎስ ይመሰክራል። ሁለተኛ ጢሞቴዎስ ከምዕራፍ 1 ከቁጥር 5 ላይ እንዲሁም ደግሞ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ማየት ይቻላል። ይህ የሚያሳየው የእናትና የአያት የጋራ ጥረት ጢሞቴዎስን በእምነት ለማሳደግ ምን ያህል አስፈላጊ እንደነበረ ነው። ሌላኛው የባልና ሚስት ህይወት በመጽሐፍ ቅዱስ ይቅር መባባልና መታረቅ ሊኖረው ይገባል። በማንኛውም ትዳር ውስጥ አለመግባባትና ስህተቶች ሊኖሩ ይችላሉ። የክርስትና ትምህርት ግን ይቅር መባባልንና መታረቅን አጥብቆ ያሳስባል። እርስ በርሳችሁ ትግስት አድርጉ፣ ማንም በባልንጀራው ላይ የሚናገረው ነገር ቢኖር እርስ በርሳችሁ ይቅር ተባባሉ፣ ክርስቶስ ደግሞ ይቅር እንዳላችሁ እንዲሁ እናንተን ደግሞ ይቅር ተባባሉ ብሎ አንደኛ ቆሮንቶስ ላይ ምዕራፍ 3 ቁጥር 3 ላይ ይናገራል። ቂምን ይዞ መቀጠል የትዳርን ፍቅር ያቀዘቅዝና ወደ መለያየት ሊያመራ ይችላል። ባልና ሚስት ስህተታቸውን አምነው ለመታረቅ ዝግጁ መሆን አለባቸው። ለምሳሌ መጽሐፍ ቅዱስ ውስጥ ይቅር መባባልን በተመለከተ ብዙ ምሳሌዎች አሉ። ለምሳሌ ዮሴፍ ወንድሞቹን በበደሉት ጊዜ ይቅር እንዳላቸው እናያለን ዘፍጥረት ምዕራፍ 45 ላይ። በትዳር ውስጥም ይቅር መባባል የልብ ጽናትንና የፍቅር መግለጫ ነው። ሌላኛው በመጽሐፍ ቅዱስ የባልና ሚስት ህይወት አገልግሎትና መረዳዳት ሊኖረው ይገባል። ባልና ሚስት እርስ በርሳቸው መንፈሳዊ ሆነ በቁሳዊ ነገሮች መረዳዳትና መተጋገዝ አለባቸው። አንዱ የሌላውን ሸክም ተሸክሙ ተሸከሙ እንዲሁም የክርስቶስን ህግ ፈጽሙ ብሎ ገላትያ ምዕራፍ 6 ቁጥር 2 ላይ ይናገራል። በችግር ጊዜ መተዛዘን፣ በደስታ ጊዜ አብሮ መደሰትና የዕለት ተዕለት ኑሮን በጋራ መጋራት የትዳርን ትስስር ያጠነክራል። ለምሳሌ ሪታማ ሩት አማቷ ናኦሚን በችግር ጊዜያት ያገለገለችበትን መንገድ የባልና ሚስት ብቻ ሳይሆን የቤተሰብ አባላትም እርስ በርሳቸው መረዳዳት ምን ያህል አስፈላጊ እንደሆነ ያሳያል። በትዳር ውስጥ የባልና ሚስት እርስ በርሳቸው መደጋገፍና መተሳሰብ የተሻለ ህይወት መምራት ይችላሉ። በመጠቃለያ የባልና ሚስት ህይወት በመጽሐፍ ቅዱስ አስተምሮ መሰረት በፍቅር በአንድነት በታማኝነት በጋራ እምነት ልጆቻቸውን በእምነት በማሳደግ ይቅር በመባባልና በመረደረት የተሞላ መሆን ይገባዋል እነዚህ መርሆች የትዳርን መሰረት ያጠነክራሉ እንዲሁም በምድር ላይ የተባረከና ዘላለማዊ ሕይወትን የሚዘጋጅ ያደርጉታል ተወድ ተመልካቾቻችን በዛሬው ዕለት እንግዲህ የባልና ሚስት ሕይወት በመጽሐፍ ቅዱስ መሆን መሆን አለበት በሚል ዙሪያ ሰባት ነጥቦችን አንስተን ተመልክተናል ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩልን። ወስብሐት ለእግዚአብሔር። የሰኒ ዘሚካሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልን።